ዛሬ እንደሚታወቀው በዓለም ላይ አዋርድ የሚባል ነገር መጥቷል። አዋርድ ማለት ሰዎች ነብሳቸውን አዋርደው ከዓመት እስከ ዓመት ዘፍነው ደንሰው ፊልም ሰርተው አመቱ መጨረሻ ላይ ደግሞ ለዚህ ለዱርዬነታቸው ሸልሙን አንደኛ እንድንወጣ በእኔ በኩል መታችሁ ምረጡ የሚሉበት ነው። እንግዲህ ሙስሊሞች ድንጋይ ያመልካሉን? በፍጹም ዓለም ላይ ተጽዕኖ ያመጣ ሰው ተብሎ የሚጠቀሱት ነቢዩ መሐመድ ናቸው። 18 እንግዲህ የወንጌል አመታችን ነው። ብዙዎችን ከጨለማ ወደሚደነቀው ብርሃን ያው ኡመተ ስልጤ ከዚህ በፊት ነግሬያችሁ ነበር፣ እስስቶች ቅርጻቸውን እየቀያየሩ እናንተን ለመብላት ማዕዳቸው ላይ ተዘጋጅተዋል ብዬ እያልኳችሁ ነበር። አንድ የሚገርማችሁ ነገር ይህቺ ሴት ምንድን ነው የምትላል? ስልጤ ጨለማ ውስጥ ነው ያለውና ከጨለማ ልናወጣው 2018 ተዘጋጅተን መጥተናል ትላለች። ወይ ከሳራችሁ፣ ወይ ጭንቀታችሁ፣ ወይ ቁጭታችሁ ስልጤን መቼም ልታከፍሩት አችንም ስልጤን መቼም ወደ ጨለማ መንገድ ልትመሉት አችንም። እንደምታውቁት እንደ ቀልድም እኮ ይነገራል እኮ የስልጤን ኡመት ብዙ ነገር አረጉለት። እና እነዚህ ካህዲያን መጨረሻ ላይ ምን ይቀራሃል ሲሉት ሀጅ አስደርጉን ያለ። ስለዚህ አሁንም እንደዛ ከስራችሁ ነው የምትመለሱት። ነገር ግን ስልጤን ጨለማ ብሎ ወራቤን ለመርገጥ ማሰብ በጣም የሚገርም ነው። ያ ስልጠ ኡመት ምንንት ቄራ ጋራ ፈየክ አጥራምትእንጅ ጋራ ፈየክንጅ ጋራ ብታንጅ ይጠቅላህን ወልዴ አይኔን በል ሙስሊሞች ድንጋይ ያመልካሉን በፍጹም ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ውድ ወንድሞች እህቶች ይህን መልእክት ሙስሊም ላልሆኑ ወገኖቻችን እንድታስተላልፉልኝ ይጠይቃለሁኝ ሙስሊም ያልሆኑ ወገኖቻችን አውቆም ይሁኑ ሳያውቁ እኛ ሙስሊሞች በዑምራ ወይም በሐጅ ወደ ከዓባ ሂደን በከዓባ ዙሪያ ጠዋፍ ስናደርግ ሐጀረል አስወድን ስንስም ወይም ስንሳለም ያን ነገር ምናመልክም ይመስላችኋሉ? ሓሻ ወከላ፣ በፍጹም እኛ ሙስሊሞች ወደዛ የምንሄደውና ጠዋፍ የምናድርገው ሐጅር አስወድን የምንሳለመው ስለ ታዘዝን ብቻና ብቻ ነው። ይህን ነገር በማድረጋችን ወደ ጌታችን ወደ አንድ አላህ ነው የምንቃረበው። አላህ ስብሓነ ወተዓላ በየትኛውም ዓለም ላይ እዚህ ቦታ ሄዳችሁ እንዲህ አድርጉ እንዲህ ቢለን ያን ነገር ለማድረግ ታዛዥነን። ምክንያቱ እኛ ሙስሊሞች ለፈጣሪያችን ታዛዥነን ለስሜታችን አይደለም፣ ለአስተሳሰባችን አንገዛም፣ ለሎጂክም አንገዛም። እኛ የምንገዛውና የምናመልከው ፈጣሪያችን ላዘዘን ትእዛዝ ብቻና ብቻ ነው። ስለዚህ ነው ሌላ ቦታዎች ያሉ ድንጋዮች ላይ ምንም ቦታ አንሰጣቸውም። እዛ ግን ያለው ሓጅር ለአስወድን ግን ቦታ እንሰጧል። ለምን ጌታችን አላህ ቦታ ስለሰጠውና በግልጽ ትእዛዝም ስላዘዘን ነው። ስለዚህ ትእዛዝ ካለ ትእዛዙን ለማክበር ብለ የምናደርገው እንጂ ስሜት ተከትለን ወይ ድንጋይ ይጠቅማል ይጎዳል ብለን አምነን በፍጹም አይደለም። እኛ ከአንድ አላህ በስተቀር ማንንም ምንንም ማና መልክ ንጹህ ፈጣሪን ብቻ የምናመልክ ሙስሊሞች እንላችኋለሁ። ወጀዛኩም ላ ር ወሽኩራ ዓለም ላይ ተጽዕኖ ያመጣ ሰው ተብሎ የሚጠቀሱት ነቢዩ መሐመድ ናቸው። እንደው አይሙራችሁ ላይ እስኪ እንዲህ ብላችሁ አስቡ። በጣም ጥሩ ስም የነበራችሁ መልካም ቤተሰብ ውስጥ ያደጋችሁ ጥሩ ነጋዴ የነበራችሁ ከጥሩ ደግሞ ነጋዴ ወጣችሁ። እናንተን የሚያውቃችሁ ሰፈር ውስጥ ያለ በቃ ከእናንተ ጋር ወዳጅ የሆኑ ሰዎች ሁሉም የሚመሰክርላችሁ አንድ ነገር ነው፣ በጣም ታማኝ ናችሁ ደግሞ መልካም ባህሪ ያላችሁ የሚል ሰው ነው። በቃ መታወቂያችሁ ከጥሩ ቤተሰብ ነው የወጣችሁት፣ ጥሩ ነጋዴ ናችሁ፣ ቤተሰቦቻችሁ ጥሩ ንግድ ውስጥ የነበሩ ናቸው። እናንተ ደግሞ በባህሪያችሁ ታማኝ ናችሁ፣ የሚያውቃችሁ ሰው በታማኝነታችሁ ያውቃችሁ፣ በመልካም ባህሪያችሁ ያውቃችሁ። ግን አንድ ቀን ኦሎፍ ደሰደን አንድ ለየት ያለ መገለጥ መጣላችሁ። ይህ መገለጥ ብዙ ሰው ከሚቀበለው እውነት ውጭ ለየት ያለ መገለጥ ነው የመጣላችሁ። የተቀበላችሁ ሰው አዲስ ነገር ስታመጡ ኦሎፍ ተሰድ የተቀበላችሁን ያህል ሲያርቃችሁ፣ ነቢዩ መሐመድ ያለፉበት መንገድ ይሄ ነው። ልክ አርባ ዓመት አካባቢ ሲሞላቸው አንድ መልአክ ጅብሪል የሚባለው መልአክ ገብርኤል የምንለው ማለት ለነቢዩ መሐመድ መገለጥ እንዳመጣላቸው ታያላችሁ። እና በጊዜ ሂደት ይሄ መገለጥ አንድ መጽሐፍ ሆኖ ቁርአን ሆኖ እንደወጣ ታያላችሁና ይሄንን አዲስ ትምህርት ለመካ ለመካ ህዝብ ሲሰጡ ህዝቡ እንደተነሳባቸው ታያላችሁ። ለምን ከተለመደው ውጪ በሱዳን ሶስት መቶ ሴቶች በሁለት ቀን ብቻ ተገለዋል ሲል የሱዳን የማህበራዊ ሚኒስትር አሳወቀ። ይህ ፈጥኖ ደራሽ የሚባለው የሱዳን ኃይል ኤልፋሸርን ከተቆጣጠረ በኋላ በሁለት ቀን ብቻ ሴቶችን ተኮር ያደረገ ጥቃት ሶስት መቶ ሴቶችን ገለዋል ይላል። ይህ ብቻ አይደለም፣ ሀምስት ሴቶችን ሲደፍር ማለት ነው ቤተሰቦቻቸው እንዲያዩ እያደረገ ነበር። የሚደፍረው ልጆቻቸው ፊት፣ ባሎቻቸው ፊትና እናቶቻቸው ፊት ነው ማለት ነው ሲደፍር የነበረው። ከዛም መድፈር ብቻም ሳይሆን ከዛም ደግሞ ይገላቸዋል። እንግዲህ ይህ የሴቶች ዳታ አሁን ላይ ከወጣ በኋላ ብዙዎችን አስደንግጧል ማለት ነው ይህ የሴቶቹ ዳታ ይሁን እንጂ ማለት ነው ይህ ፈጥኖ ደራሽ የሚባለው ኃይል ኤልፋሸር የምትባለውን ከተማ ከተቆጣጠረ በሁለት ቀን በ48 ሰዓታት ሁለት ሺህ ንጹሃኖችን ነበረ የረሸ ነው እናም ሰዎቹ ከኤልፋሸር ለቀው ወደ ታዊል ወደምትባል ሰሜናዊ ዳርፉር በሚሻሹበት ሰዓት ላይ መንገዱን በሙሉ ማለት ነው አስክሬን ያደረገው ሲል የሱዳን የማህበራዊ ሚኒስተር እንግዲህ አሳውቋል ማለት ነው እናም በመጨረሻ ይህ ሲስተማቲክ የሆነ የዘር ማጽዳት እንጂ ሌላ አይደለም ሲል ነበር እንግዲህ ሁኔታውን የገለጸው። እናም አሁን ላይ ዓለም አቀፍ ኦርጋናይዜሽን ዓለም አቀፍ ማህበረሰብን እንግዲህ ጥሪም አቅርበዋል። አሁን ላይ በሱዳን ከጦርነቱ የተሰደዱ ሰዎች በካምፕ የሚገኙ ደግሞ ሌላ አሳሳቢ ነገር ገጥሟቸዋል። ያም ደግሞ የረሃብ ጉዳይ ነው ሲል አሳስቧል ማለት ነው። በሱዳን ያለው ሁኔታ በጣም ያሳዝናል። አዳዲስ መረጃ ካለ አብረን የምናይ ይሆናል። ለተመሳሳይ መረጃ ግን የፕላስ ምልክቷ መጫናችሁን አትርሶ። ብስሚላህ ወሰላቱ ወሰላሙ አላ ረሱሊላህ የአላህ ባሪያዎች ሆይ፣ አላሁ ስብሃነ ወተዓላ እንዲህ ይላል፣ ወላተዓወኑ አትተጋገዙ፣ አትተባበሩ። አለል ኢትሚ አላህ በሚታመጽበት ጉዳይ ወለ ዑድዋን ድንበር በሚታለፍበት ጉዳይ ላይ ይባላል። ዛሬ እንደሚታወቀው በዓለም ላይ አዋርድ የሚባል ነገር መጥቷል። አዋርድ ማለት ሰዎች ነብሳቸውን አዋርደው ከአመት እስከ ዓመት ዘፍነው ደንሰው ፊልም ሰርተው አመቱ መጨረሻ ላይ ደግሞ ለዚህ ለዱርዬነታቸው ሸልሙን አንደኛ እንድንወጣ በእኔ በኩል መታችሁ ምረጡ የሚሉበት ነው። እንግዲህ አላህ የተናገረው በእንዲህ አይነት በአመጾች ላይ አትተባበሩ ብትችሉ ምከሩ ነው ያለው። ስለዚህ ሰዎች አልመከር ብለው ከአመት እስከ ዓመት አላህን አምጸው ሲያበቁ ደሞ አሁን ደሞ ምረጡም ቢሉ ሰውም ደሞ ሄዶ እገሊትም ምርጫለው ብሎ ደሞ ይሄ የሃይማኖት ጉዳይ አይደለም። እስልምናችን ጭራሽ አይፈቅደውም። ወንድም ሆነ ሴት ሊመረጡ አይገባቸውም። በል እንዲያውም በንስሐ ሊመለሱ ነው የሚገባቸው። አለበለዚያ በለዚያ እነሱን የመረጠ የተባበረ በጠቅላላ በወንጀሉ ላይ ተሳትፏል። በእኛ በክርስቲያኖችና በእስልምና መካከል ያለው ሰፊ ልዩነት በዚህ በአንድ ሴንቴንስ በአንድ አረፍተ ነገር የተያዘ ነው። እኛ ምንድን ነው የምንለው? ኢየሱስ ያድናል ነው የምንለው። እነሱስ ምንድ ነው የሚሉት? አላህ ይገላል ነው የሚሉት። ታዲያ ወዳጄ፣ የሚገል ነው የሚያድን ይሻላል? የትኛው ይሻላል? ምርጫው ያንተ ነው። እስልምና ይኸው አላህ ይገላል እያሉ ነው። እኛ ክርስቲያኖች ደግሞ ምንድን ነው የምንለው? ኢየሱስ ያድናል ነው የምንለው። አንድም ቀን ይገላል ሲሉ ተሰምቶ አይታወቁም። አሉ አዎ፣ አንልም ለምንላለን ይሰጥ እንዴ? መሞት እኮ የሚታወቅ ነገር ነው። ምንም እኮ አዲስ ነገር አይደለም። ሰዎች ይሞታሉ። ሰው ይወለዳል፣ ይሞታል። አዲስ ነገር አይደለም። በእርግጠኝነት ከመቶ ዓመት በኋላ ሁላችንም እኔም የለውም፣ ካሜራማንም የለም፣ እናንተም የላችሁም፣ አቡ ሃይደርም የለም፣ ማንም የለም። ሁላችንም እንሞታለን። አዲስ ጄኔሬሽን ይመጣል። ስለዚህ እኛ ኢየሱስ ያድናል የምንለው ለምንድን ነው? ሰው ሁሉም ሟች ስለሆነ ነው። ሰው ሁሉም ሟች ስለሆነ ኢየሱስ ያድናል ብለን እንናገራለን። ተመልከቱ። በተለይ ሙስሊሞች፣ እውነትን ማወቅ የምትፈልጉ ሙስሊሞች በደንብ ስሙ። መሞታችሁ አይቀርም። ትሞታላችሁ፣ ወይም በአደጋ ወይም በህመም በተለያየ መንገድ ትሞታላችሁ። የሚያውቀውም የማያውቀውም ወንዱም ሴቱም አብታቡም ድሃውም እንደሚሞት እርግጠኛ ነው። በጣም እርግጠኛ ነው። ታዲያ እንደዚህ 100% እርግጠኛ በሆንበት ነገር ላይ መጥቼ ትሞታለህ ብለህ ምን ይገርማል? ምን ይደንቃል? የሚገርመው ከሞት በኋላ ግን ህይወት አለ የሚያድናለ የሚያድን አለ የዘላለም ህይወት አለ የሚለው ንግግር፣ ስለ አዳኙ ማውራት ግን እሱ ያስገርማል ያስደንቃል። ደግሞም ለሰዎችም የኔ ምስራች መናገር አስፈላጊ ነገር ነው። ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላል፤ ይገድላል ሲሉ ሰምተን አናቅም አንድም ቀን አረ አላህ ይገድላል ነው እኛ ደግሞ የምንለው። ያልገባቸው ሰዎች እንዴት ይላል፣ ጌታ ያድናል እንጂ እንዴት ይገድላል? እና ማነው የሚገድል? ሰይጣን ነው አይለል? እርግጠኛ ነው? አዎ ጥሩ። ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም? ነው ጥያቄ። የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ? ሰይጣን ሆነ ማለት ነው። ስለዚህ ሊመለክ የሚገባው ሰይጣን ነው። አይ መጀመሪያውኑ አምላክ እንዲጎዳ፣ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም። ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልል እርሱ ብቻ ነው። ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት። ማንኛ የቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው። ጥቅሙን፣ ጉዳትም ሚን አላህ ከአላህ ብቻ ነው የምንለው። እስቲ ኢየሱስ ይገድላል ይበሉ፣ አይችሉም። ቃሉም ላይ የለም። እነሱም አላሉም ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? ይገድላል የኛ ጌታ ግን ራሱ እንደነገረ هو الذي يحيي ويميت ሕያው ያደርጋል ይገድላልም ነው። ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው።